ሰላሙ አሌይኩም ወራህመቱላህ ወበረካቱ፣ ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት አፊያ፣ ሁሉ ሰላም ከኔ ጋ ሁሉ ሰላም። ዩቲዩብ ቻናሌን ላይክ እና ሰብስክራብሽር እያደረጋችሁ ስለምታበረታቱኝ ምስጋናዬ ከልብ ነው። ጀዛኩሙላሁ ኸይራ ማለት ነው የምፈልገው። ዛሬም ማሳያችሁ ደገር የሚሄድ የቤት እቃ ነው ማለት ነው። እንደምትወዱት ተስፋ አረጋለሁኝ። ከወደዳችሁት ደግሞ ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ። እንሻላ የቤት እቃ ነው ዛል እንሻላ እንግዲህ ያው ወደ እቃችን ልንመለስ። ከረመዷን አስቤዛ እንግዲህ ያው አልፎ መጨረሻ ላይ እያዘዙኝ እንደዚህ ናቸው እንጂ አንድ ሶስት አራት ልጆች እንጂ ጨረስኩ ማለት ነው። አልሐምዱሊላ አላህ ስብሃነ ወተዓላ ሁላችንም የይ ሁላችንን ሀቅ የምንዋጣ ያድርገን ማለት ነው። ፈልገው እና የዛሬው እቃ የሚሄደው ደገር ነው። አጠቃላይ የዚህ የእቃ ድምር 4280 ብር የፈጀ ነው። 4280 ብር የፈጀ ነው። መጀመርላችሁ፣ እዚህ ጋር እንደምታዩት ሱፍራ እኔ ለሳምፕል አድርጌ ነው፣ ትዕዛዝ የላትም። እና እዚህ ጋር እንደምታዩት 3700 ብር የረከቦቱ ዋጋ ነው። 150 ብር የቡና ማንከሽከሻዋ ዋጋ ነው። 450 ብር የፈንድሻ ሰሃኑ ዋጋ ነው። ከዛ በመቀጠል እዚጋ እንደምታዩት ያው ረከቦቱ ሴሪውን ታቁታላችሁ ብዬ ነው። ስኒው 3200 ብር ነው። ይሄ ስኒ ማለት ነው። ማሻአላህ ወላህ በጣም ተመችቶኛል። በጣም ነው የሚያምረው። ማሻአላህ ተባረክ ረህማን በጣም ጽዳቱን የጠበቀ ፏህ ያለ ስኒ ነው። ተወዱታላችሁ፣ እናንተም የገዛውላ 3200 ብር ነው። ደርዘን ነው ካርቶኑ ግማሽ 6 ስለደረደርኩት ነው ማለት ነው። በመቀጠል አክሪሊክ የሱካር ዕቃዎች ሁለት ሀባ ብላኝ ያለች እነዚህ ማለት ናቸው። በጣም ቆንጆ ነገር ናቸው እና የዚህ ዋጋ 3300 ብር 600 ብር ነው። እዚህ ጋር ደግሞ እንደምታዩት ሁለት ደርዘን የሾርባ ማንኪያ በ300 600 ብር ደርዘን 300 ብር ሹካ ና 100 100 200 ብር ደግሞ የሻይ ማንኪያ የማይካ ሰርቪስ ደግሞ 700 ብር አላት ማለት ነው። መዳመጫ የሳምቡሳ 600 ብር ና 950 ብር ደግሞ ደርዘን የሻይ ብርጭቆ አለን ማለት ነው 950 ብር ሆኗል ይሄ። በመቀጠል እዚጋ ደግሞ ሁለት ሌትር ፔርሙስ አለ ብረት በብረት የሆነ ሁለት ሀባ ነው። በ1600 በ1600 ብር ሂሳብ የዚህ ዋጋ 3200 ብር ነው ማለት ነው። 3200 ብር ማለት ነው። እዚህ ጋር ደግሞ የማይካ የቁርጥ ሰሃኖች ስድስት ሀባ ብላኛለች። እዚህ ዋጋ በ120 720 ብር ይሆናል ማለት ነው። የውሃ ማፍያ ቦይለር አለን የዚህ ዋጋ 2000 ብር እና እዚ ጋር ኢጣል ብረድስት ባለ አምስት ሴሪ ሶስት ሺ አንድ መቶ ብር። እዚ ጋር ደግሞ እንደምታውት ባለ ሶስት ሴሪ መክተፊያ ጣውላ ሰባት መቶ ሀምሳ ብር። የምግብ ሱፍራ አምስት መቶ ብር እና እዚ ጋር እንደምታውት ሞሰብ ከነዳንቲ ይልዋለን። ሁለ ሞሰብ 2500 ብር ገብቷል። ታውቃላችሁ፣ ሰፌድ እቺ የእንጀራ ሰፌድ ናት። የዚች ዋጋ ደግሞ 100 ብር 150 ብር ነበረች፣ 200 ብር ናት ማለት ነው። እዚ ጋር እንደምታዩት ይሄ እንግዲህ 500 ብር የዳንቴሉ ዋጋ ሲሆን 2500 ብር ደግሞ የሞሰቡ ዋጋ ነው ማለት ነው። መሻላ በጣም ቆንጆና አሪፍ የሆነ ሞሰብ ነው። ተወዱታላችሁ ሁላችሁም። ያው ስፌት በነገራችን ላይ ከዳኑ እንደዚህ ክክ ስፌት ቆንጆ ነው አብዛኛውን ይፈለጋል። እኔን አስቸገሪ ስከፍት ግን እና በጣም ሰፊ በጣም ትልቅ ቆንጆ የሆነ ሞሰብ ነው፣ ዋጋው 2500 ብር ነው። ፌሮም ድጃ እንዲሁም የብረት መውቀጫ 500 ብር፣ ፌሮም ድጃ 1300 ብር አለ። የኦዱ ብሬቅ ሁለት በ80 ብር ሂሳብና ክዳን ያለው ለሊጥ ማብኪያ የሚሆን ይሄንን 350 ብር ገዝችላት አለው። በነገራችን ላይ ይሄ እቃ የማይመቸው ሰው አይኖርም በጣም ጽዳቱን የጠበቀ ቆንጆ የሆነ እቃ ነው። አንደኛ ክዳኑ በጣም ይፈልጉታል፣ ይፈልጋል ክዳን ያለው ነገር ማለት ነው። እዚህ ጋር ሁለት መዘፍዘፊያዎች እነዚህ 150 ብር እና 600 ብር ደግሞ ከለር መዘፍዘፊያ፣ አንደኛ የሆነው የውጭው ማለት ነው። ይሄ ያለን በመቀጠል በርሚል ለቃ መረተቢያ የሚሆን 320 ሊትር ነው። ዋጋው 2400 ብር ነው። 350 ሳይሆን 320 ሊትር ነው። ሁለት ትሩላ ብርድ ልብስ አለ። የዚህ ዋጋ ደግሞ በ3550 ብር ሂሳብ 7100 ብር። እንዲሁም ደግሞ ኮምፎርት 2200 ብር። እንግዲች እቃዋ እንዲሁም ደግሞ አጠቃላይ የብርድ ልብሷ አጠቃላይ ድምሯ ይሄንን የመሰለ ነው። ከወደዳችሁት ላይክ እና ሰብስክራይብ ሼር በማድረግ አበረታቱኝ። ንበረታታ ማለት ነው። ፈልገው ሰላማችሁ ብዝት ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ